ሩሲያና ዩክሬን ፈረሙ! አውሮፓን ያመሰው የሩሲያና አሜሪካ ግንኙነት ጉዳ መጣ። የሩሲያንና የዩክሬንን ጦርነት መቋጫ የቤት ስራው ዛሬ ለአሜሪካ ፕሬዚዳንት ዶናልድ ትራምፕ እንጂ ከአውሮፓ ሕብረት መሪዎች ቦታ የሚሰጠው ጉዳይ አልሆነም። ይባስ ብሎ ጦርነቱን እንዲቀጥል ይፈልጋሉ የሚል ስም አውሮፓውያኑ በፖለቲካ ተንታኞች ከወጣላቸው ዋላ ደር ብሏል። ለዚህም ነው ሪፐብሊካኑ ትራምፕ ጦርነቱን ማስቀጠል ውጥን ካለው ኃይል በተቃራኒ ስበው ከፑቲን ጋር መነጋገር የጀመሩት የሚባልባቸው። ታዲያ አሁን የሩሲያና ዩክሬን ጦርነት መቋጫ ሊያገኝ ተቃ ቀርቧል ተብሏል። በዚህ በኩል ደግሞ አውሮፓውያን በስጋት ተወጥረዋል። ከሩሲያ ዩክሬን አዲስ ስምምነት እስከ አውሮፓውያን ስጋት ድረስ በትንታኔ እንመለከተዋለን። ውድ የሁሉ ዴይሊ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በመጋበዝ ቤተሰቡን ይወዳጅ እያልን ወደ ትንታኔው አለፍን። አብራችሁን ቆዩ። ሩሲያ እና ዩክሬን ጥቁር ባህር ላይ የሚያደርጉትን ጦርነት የሚያስቆም የተኩስ አቁም ስምምነት ፈርመዋል። ሀገራቱ ሳውዲ አረቢያ ውስጥ በየግላቸው ከዩናይትድ ስቴትስ ጋር ባደረጉት ስምምነት ነው የተኩስ አቁም ለማድረግ የወሰኑት። ዋሽንግተን ስምምነቱን አስመልክቶ በወጣው መግለጫ ሁሉም ወገኖች አስተማማኝና ዘላቂ ሰላም ለማምጣት ይሰራሉ፣ አስፈላጊ የሆነው የንግድ መተላለፊያ ይከፈታል ብለዋል። ዋይት ሀውስ በመግለጫው ሁለቱ ሀገራት ከዚህ በፊት የገቡትን የኃይል ማመንጫ መሰረተ ልማት ላይ ጥቃት ያለማድረስ ስምምነት ለማጠናከር ማድረግም መስማማታቸውን ገልጿል። ነገር ግን ሩሲያ የጥቁር ባህር የተኩስ አቁም ስምምነት ተግባራዊ የሚሆነው የምግብና ማዳበሪያ ንግዷ ላይ የተጣሉ ማቀቦች ሲነሱ መሆኑን አስታውቃለች። የአሜሪካ ባለስልጣናት በሪያድ ከሩሲያና ከዩክሬን ባለስልጣናት ጋር በተናጠል ድርድር ሲያደርጉ ቆይቷል። የሩሲያና የዩክሬን ተወካዮች ቀጥተኛ ድርድር አላደረጉም። የዩክሬን ፕሬዚዳንት ቭላዲሚር ዘለንስኪ በጥቁር ባህር ላይ የተኩስ አቁም ስምምነት ለማድረግ የተገባውን ስምምነት አወድሰዋል። ስምምነቱ ተግባራዊ ይሆናል የሚለውን ለማወቅ ጊዜው ገና ቢሆንም ውይይቶቹ መደረጋቸው መልካም ነው፣ ትክክለኛ እርምጃ ነው ሲሉ ከኪየቭ ለጋዜጠኞች ተናግሯል። ከዚህ በኋላ ማንም ዩክሬን ሰላም ለማምጣት በሚደረገው ጥረት ወደፊት እየተጓዘች አይደለም ብሎ መውቀስ አይችልም ሲሉ አክሏል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከዚህ ቀደም ዘለንስኪ የሰላም ስምምነት እንዳይደረግ አግደዋል ሲሉ ወቅሰው ነበር። ሩሲያ ስምምነቱ ተግባራዊ እንዲሆን የተጣሉባት ማዕቀቦች መነሳት እንዳለባቸው አሳስባለች። የሩሲያ ባንዲራ ያላቸው መርከቦች ምግብና ማዳበሪያ ይዘው እንዳይንቀሳ ቀሱ ማዕቀብ እንዲጣልባቸው ይታወሳል። ስምምነቱ ከመጀምሮ ተግባራዊ እንደሚደረግ ዋይት ሀውስ ያወጣው መግለጫ አይጠቁምም። የአሜሪካና የሩሲያ በዋነኝነት በጥቁር ባህር መርከቦች የሚተላለፉበትን እድል በተመለከተ ትኩረት ሰጥቶ መወያየት ትርጉም የዋዛ አይደለም። የሳውዲ ውይይት ለሶስት ዓመታት የዘለቀው ደም አፋሳሽ ጦርነት እንዲቋጭ መንገድ ጠራጊ መድረክ ተደርጎ ተወስዷል። በተለይም በአሁኑ ሰዓት ሩሲያ ወደ ጥቁር ባህር ወታደራዊና ኢኮኖሚያዊ በላይነቷ የትራምፕ ውጥን ህጋዊ አድርጎ ዳግም ካመጣት ፑቲን አርፎ አይቀመ አይመጡም የሚል ስጋት የተደቀነባቸው የአውሮፓ ሀገራት ጉዳዩን በጥያቄ መልክ ማንሳት ጀምሯል። ሞስኮ በእርግጥም ቀጠናውን ያለ ከልካይ በጥቁር ባህር በኩል እስከ ቦስፖርስ ቱርክ ድረስ በዋሽንግተን የስምምነት ማዕቀፍ ስር ጫፍ መፍጠር ከቻለች ውጥረቱ ከአውሮፓ ባሻገር ለኔቶም ነው። ለዚህም ነው የአውሮፓ ጥቁር ባህር ሀገራት የክሬምሊን የዋይት ሀውስ ሰዎች ምን ሲደረግ ጥቁር ባህር ላይ ያተኮሩ የሚል ፍርሃት ያደረባቸው። ሩሲያ ላይ የተጣለው ማዕቀብ ስለማንሳት የተጠየቁት ዶናልድ ትራምፕ ሁሉንም እየተመለከት ናቸው ነው ብለዋል። ተገኝተዋል ዜላንስኪ ይህ ደካማ አቋም ነው ሲሉ ከኬቭ በሰጡት ጋዜጣዊ መግለጫ ተናግረዋል አክለው ሞስኮ ስምምነቱ የማታከብር ከሆነ ሩሲያ ላይ ተጨማሪ ማዕቀብ እንዲጣል ለማድረግ እንዲሁም ከአሜሪካ ወታደራዊ ድጋፍ ለማግኘት ጥረት እንደሚያደርጉ ገልጿል ዩክሬንና ሩሲያ የስንዴና የተለያዩ ምግብ ምርቶች ላኪ ሀገራት ሲሆኑ በጦርነቱ ምክንያት የስንዴ ዋጋ መናሩ ይታወሳል ሩሲያ እንደ ኢሮፓውያን አቆጣጠር የካቲት 24 ቀን 2022 በዩክሬን ላይ ሙሉ ወረራዋን ከጀመረችበት ጊዜ አንስቶ በጦርነቱ 9 5940 ወታደሮች አናታለች ሲል የዩክሬን ጦር ኃይሎች አጠቃላይ ስታፍ በዛሬው እለት አስታውቋል። ቁጥሩ ባለፉት ቀናት ብቻ የደረሰውን 1180 የሩሲያ ጦር አባላት ሞትን ያጠቃልላል ተብሏል። እንደ ዘገባው ከሆነ ሩሲያ 10425 ታንኮችን፣ 21670 የታጠቁ ተዋጊ ተሽከርካሪዎችን፣ 41824 ተሽከርካሪዎችንና የነዳጅ ታንኮችን፣ 25190 የመድፍ ስርዓቶችን 341 ሮኬት ማስወንጨፊያዎችን 1117 የአየር መከላከያ ዘዴዎችን 370 አውሮፕላኖችን 335 ሄሊኮፕተሮችን 72 መርከቦች 379524 አውሮፕላኖችን ወይም ድሮኖችን እንዲሁም 28 መርከብ ጀልባና ሰርጓጅ መርከቦችን ማጣቷ ተገልጿል። አሜሪካና ሩሲያ ዲፕሎማሲያዊ ግንኙነታቸውን እያጠናከሩ መምጣታቸውም ለዩክሬንም ሆነ ለመላው አውሮፓ ስጋትን አጭሯል። የጥቁር ባህር የባህር ደህንነት ስምምነት መቼና እንዴት ተግባራዊ እንደ ሚሆን እስካሁን ግልጽ ባይሆንም ፕሬዚዳንት ዶናልድ ትራምፕ ስልጣን ከያዙ በኋላ በሁለቱም ተፋላሚ ወገኖች የተደረገ የመጀመሪያው ስምምነት እንደሚሆን ነው የተገለጸው። ትራምፕ በዩክሬን ያለውን ጦርነት እንዲቆምና ከሞስኮ ጋር ያለውን ግንኙነት እንዲመልስ ግፊት አድርገዋል። የዩኤስ ሩሲያ ግንኙነት ወደ ቀድሞ ሁኔታ መመለሱ ደግሞ በዩክሬንና በአውሮፓ ሀገራት ላይ ከፍተኛ ስጋትን ፈጥሯል። አሜሪካ የሩሲያ የግብርና ምርትና ማዳበሪያ ወደ ዓለም ገበያ እንዲመለስ እገዛ ታደርጋለች ሲል ዋይት ሐውስ በሪያድ የተካሄደውን ስብሰባ ተከትሎ ባወጣው መግለጫ አስታውቋል። ዩናይትድ ስቴትስ ለሩሲያ የማዳበሪያና ምግብ ኤክስፖርት ወደብና የክፍያ ስርዓት ለማመቻቸት ማቅዳለች። አሜሪካና ሩሲያ በጥቁር ባህር ደህንነት የተጠበቀ ጉዞ ለማረጋገጥና ኃይል ከመጠቀም ለመቆጠብ ተስማምተዋል። አሜሪካና ዩክሬን በጥቁር ባህር የንግድ መርከቦች ላይ የሚወሰደውን የኃይል እርምጃ ለማስቀረት ስምምነት ላይ መድረሳቸው ታውቋል። ዋሽንግተንና ኪየቭ በሩሲያና በዩክሬን የኤነርጂ መሰረተ ልማቶች ላይ የሚደረጉ ጥቃቶች የሚያስቀር መፍትሄ ለማዘጋጀት ማቀዳቸው ተነግሯል ተደርጓል ሮይተርስ እንደዘገበው የዩክሬኑ ፕሬዝዳንት ቭላዲሚር ዜለንስኪ ከሩሲያ ጋር የተኩስ አቁም ስምምነት መደረጉ አሁን ያለውን ቀውስ እንደሚያረጋግጡ ገልጿል የተኩስ አቁም ስምምነቱ በቅርቡ ተግባራዊ እንደሚደረግም ተገልጿል ዜለንስኪ ሩሲያ ይህንን ስምምነት ከጣሰች ትራምፕ በሞስኮ ላይ ተጨማሪ ማቀብ እንዲጥል እንደሚጠይቁ ተናግሯል ምንም እንኳን ምዕራቡ ዓለም ካለፉት ስምንት አስርት ዓመታት በኋላ ለመጀመሪያ ጊዜ ተናጋ የሚለው ግንዛቤ ራሷን አሜሪካ ጥያቄ ውስጥ ቢያስገባትም የክሬምሊንና የዋይት ሀውስ ተወካዮች በሳውዲ አረቢያ ሪያድ ዘለግ ያለ ጊዜ የወሰደ ማራቶን ያሉትን ውይይት አጠናቀውታል። የበረሃ ጉባኤ ምን አዲስ ነገር ይዞ መጣ የሚለው ጥያቄ እንዳለ ሆኖ በየብስ 1974 በባህር 321 ኪሎ ሜትሮችን በጥቅሉ 2295 ኪሎ ሜትር ድንበር የሚጋሩትን ሩሲያና ዩክሬንን ለመዳኘት በአየር ባህርና ምድር አውደ ውጊያ የበላይነት የተቆጣጠሩትን የፕሬዚዳንት ቭላዲሚር ፑቲን ፖለቲካዊና ወታደራዊ ፍላጎት ማስቀደምን ይጠይቃል። በዛ ላይ የሩሲያ ጦር ስጋሴ ከትላንቱ ዛሬ አጠናክሮ በቀጠለበት ቅስበት ከዚህ በፊት ያላገኘው የዲፕሎማሲ ሽፋን ከአሜሪካ መንግሥት ባልተለመደ መልኩ አግኝቷል። የዩክሬንን ባለስልጣናት አግኝተው ወደ ሞስኮ ተወካዮች ጉዳዩን ወስደው ትልቁን መድረክ በሪያድ የከፈቱት የአሜሪካ ፖለቲከኞች ዩክሬንን ግራ ያጋባት ይዘዋል። ምክንያቱም ለፕሬዝዳንት ዘለንስኪ ድርድሮች አንድም ከፑቲን ጋር አንድም ከትራምፕ ጋር ሆኖባቸዋል። ና 12 ሰዓታትን የፈጀው ከፊል ያሉትን ተኩስ አቁም ገቢራዊ ለማድረግ በሪያድ ተደራድሯል ሞስኮና ዋሽንግተን ሲሆን 12 ሰዓታት የፈጀው ምክክር ፍሬ አፍርቷል በሚል ሁሉም በየራሱ የፖለቲካ ቅኝት ልክ ለማስቀመጥ ቢሞክርም ዛሬም የዩክሬን ምድር ከሩሲያ ኤስዩ 57 አደገኛ ተዋጊ ጀቶችና ሚሳይሎች ድብደባ ነጻ መሆን ተስኖታል የአሜሪካው ፕሬዚዳንት ዶናልድ ትራምፕ የብርቅዮቹ ማዕድናትን ጥቅም መጋራት በተመለከተ ስምነት እንደሚፈረም ተስፋቸውን አስቀምጧል ከዚህ ባሻገር የትኞቹ የአሜሪካ ኩባንያዎች የዩክሬን ኃይል ጣቢያዎችን በእጃቸው እንደሚያስገቡ ከኪየቭ ፖለቲከኛ ጋር ለመነጋገራቸውም ትራምፕ አጽንኦት ሰጥተዋል። በእርግጥ ጉዳዩ ዛሬም ለዩክሬን ፖለቲከኞች አሳሳቢ ሆኖ የመቀጠሉ ነገር ሳይታለም የተፈታ ሆኗል። አሁን ላይ ትራምፕ የኃይል መሰረተ ልማቶችንና ጣቢያዎችን እንዴት መቆጣጠር አለብን፣ የትኞቹ ኩባንያዎች የኃይል ጣቢያዎችን ይቆጣጠራሉ? የሚል ሀሳብ ማንሳታቸው ወትሮም ትራምፕና ፑቲን በኃይል ጉዳዮች ላይ ከስምምነት የደረሱት ይህን ጊዜ አስበው ነው የሚል ጥያቄ በኪየቭ በኩል ያስነሳል። ማሳያውም ፕሬዚዳንት ዘለንስኪ ሩሲያ አሜሪካን ጫና አድርጋባታለች ማለታቸው ነው። ከታይም መጽሔት ጥያቄ የቀረበላቸው ዘለንስኪ የትራምፕ አስተዳደር አባላት ከሩሲያ የሚያገኙት መረጃ ወዳልተፈለገ መንገድ ወስዷቸዋል በሚል ሀሳባቸውን ማጋራታቸውም ከትናንት ዛሬ የዩክሬን ፖለቲከኞች ግራአጋቢው መንገዳቸው ሆኖ እንደሚቀጥል የሚጠቁም ያደርገዋል። በሌላ በኩል ደግሞ ቻይና በዩክሬን ሰላም ማስከበር ስራ ላይ መሰማራት ትፈልጋለች መባሉን አስተባብላለች። የቻይና የውጭ ጉዳይ ሚኒስቴር ሀገራቸው በዩክሬን ሰላም ማስከበር ተልዕኮ ላይ ለ መሳተፍ እያሰበች ነው በሚል በመገናኛ ብዙኃን የቀረበውን ዘገባ ሐሰት መሆኑን በቻይና መንግስት የሚተዳደረው ግሎባል ታይምስ ጋዜጣ ዘግቧል። የጀርመኑ የዜና ማሰራጫ ዲዌልት እንደ ኤሮፒያን አቆጣጠር መጋቢት 22 ቀን በአሰራጫው ዘገባ ይፋ ያልተደረጉ ዲፕሎማቲክ ምንጮች ቤጂንግ በዩክሬን የተኩስ አቁም ስምነት ለማስፈን በአውሮፓ የሚመራው የፈቃደኝነት ጥምረት አካል በመሆን የሰላም አስከባሪ ኃይሉ ለመቀላቀል እያሰበች ነው ሲል አስነብቦ ነበር። ስለ ጉዳዩ ከጋዜጠኛ ጥያቄ የቀረበላቸው የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ጓ ጂያኮኒ ዘገባዎቹ ሙሉ በሙሉ ከእውነት የራቁ ናቸው ብለዋል። በዩናይትድ ኪንግደምና በፈረንሳይ የሚመራው የሰላም ማስከበር ተልኮ ዓላማው የተኩስ አቁም ስምምነት ላይ በሚደረስበት ጊዜ የዩክሬን ደህንነት ለማረጋገጥ የውጭ ወታደሮችን በሀገሪቱ በማሰማራት እንዲሁም የአየርና የበረ ኃይል ድጋፍ ለማድረግ ያለመ ነው። በአሁኑ ወቅት በፈቃደኞች ጥምረት ላይ ውይይት በማካሄድ ላይ በመሆኑ የተልኮው ዝርዝር ሁኔታ ግልጽ አይደለም። ውይይቱ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በዩክሬን የተኩስ አቁም ስምምነት ለማድረግ ሲያደርግ ሲገፋፋ በአውሮፓ በሚመራው ተልኮ ውስጥ የመሳተፍ እድልን ግን ለመቀላቀል ፍቃደኛ አይደሉም ተብሏል። ቤጂንግ የሞስኮ የቅርብ የኢኮኖሚ ና የፖለቲካ አጋር ብትሆንም በሩሲያና በዩክሬን ጦርነት ገለልተኛ ነኝ ትላለች። ነገር ግን ቻይና ሩሲያ የምዕራባውያን ማዕቀቦች ተጽዕኖ እንድትቋቋም በመርዳት ጉልሚና ተጫውታለች። እንዲሁም ለወታደራዊ ዓላማዎች ጥቅም ላይ የሚውሉ እቃዎች ግንባር ቀደም ምንጭ በመሆን ከሩሲያ ጎን ተሰልፋለች በሚል ክስ ይቀርብባታል። ነገር ግን ቻይና በይፋ ለሁለቱም ወገኖች ወታደራዊ ድጋፍ እንደማትሰጥ በመግለጽ ሰላማዊ መፍትሄ እንደሚያስፈልግ በተደጋጋሚ ስታሳስብ ቆይታለች። ውድ የቻናላችን ተከታዮች በዛሬው ዝግጅታችን ባደረስናችሁ መረጃ እንደተደሰታችሁበትና ጠቃሚ መረጃ እንዳገኛችሁበት ተስፋ እናደርጋለን። የአሁኑን በዚሁ አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ለእናንተ ይጠቅማሉ ብለን የምናስባቸው መረጃዎችን ይዘንላችሁ እንቀርባለን። ቪዲዮን ላይክ ቻናሉን ደግሞ ሰብስክራይብ በማድረግ የደውል ምልክቷን መጫን እንዳይረሱ። በሌላ ቪዲዮ እስክንገናኝ ቸርቆ